ልለች ብር መቀበል አትችል ፋታስ አላቸው እልቲ አየር አየርስ ይሰጡሻል እንዴ ብሩን እያሉ ሲደውሉ አየርስ ትሰጣላችሁ የሰራችሁበት ብር እኮ ነው የሚመስላችሁ። እግዚአብሔር ስራ ስት ያመጣ ብር እኮ ነው የሚመስልሽ። ቁማር ብር አስር ጊዜ አስገቢልኝ አላክሽም የሰው ብር አለብኝ ላኩ ስትሉ ሰውን ደመንባ ስታስለቅሱ የጭካኔያችሁ ጭካኔ ከመኪና ሸጦ ይክፈለል ያላችሁ እኮ ናችሁ። ድፍረታችሁ ደፋጅ ሀና ነይ የዳቦ ማሽን ጭንቅቱ የዳቦ ማሽን የሸጭኝ ክፈለው ያለች እኔ ነኝ፣ አስከለከልኳችሁ። እንግዲህ ዛሬ ልንገርሽ ሀና፣ ማታ ገብታ ነግራሻለች። እምትሸጪው ማሽን የለም ለምን አባቱ አለ እምትሸጪው ድንጋይ ተብላ ብዬሽ ሀና ሳትሸጥ እንዳከፍላችሁ ያረኩት እኔ ነኝ። ብላኪም መኪና ሸጦ ይክፈለና ያላችሁ ናችሁ። እኔ ነኝ አስከለከልኳችሁ። ታንቀሽ ለምን አባሽ ነው መኪና የሚሸጠው? የአንቺ ነዳ የቁማር እንትን ሊካፈል ባለው ሰዓት ካለም ሰርቶ ይሰጥሻል፣ ከሌለው የለውም፣ አለቀ። ሌሹማ ሌሽ ነው። ጭራሽ አለም አፈሮ መኪና አለው እንዴ አለችኝ፣ ስልክ ደውላ። እኔ እንጃ መኪና ውስጥ ነው የማወራሽ ምናምን ሲል ሰምቼዋለሁ፣ ይኖረው ይሆናል። ስ በቃ ለምን መኪናውን ሸጡ? ወይ ሊብሬ ጋር አስይዞ ከባንክ ጭራሽ መንግስትንም ልካት ይቁማል ሊብሬ ውና ሲሱ ለባንክ አራንድ ወንዶቻችሁ እርም የሚላችሁ እንደው ሞራላችሁ እንደው ሞራላችሁ ከዛ ዳሁን ልጭ ስላት ክፍልፍል አድርጎ ጨርሶ ከዚህ ቁማር ቢወጣ አሰለች ሳይከብልሽ ከዚህ ቁማር ቢወጣ ምናባሽ ታመጫለሽ? የንቺዳ ስላለበት መኪና ሸጡ ክፍልፍል አድርጎች ከዚህ ሊወጣ ሳይከብልሽ ቢወጣ ምናባሽ ታመጫለሽ? የት ሄዳሽ ትጠይቂዋለሽ? እኔ ነኝ አስከለከልኳችሁ። እስቲ ምን አባሽ ታደረግኛለሽ? እኔ ሀናን እንዳሸጪ ዳቦ ማሽነሽም ትላን ገብታ ተናግራለች። ብላኪን ምን አባቷ ታመጣለች? እንዳሰጣት ብዬ እኔ ነኝ ያስከለከልኳችሁ። ምንም አባታችሁ ስለማታመጡ አለቅ። የቤተሰብ አስተዳደሪ እህት ወንድሞቹን የሚያሳድግ ምናምን ምናምን፣ ከዛች ከዚህ ተሯሩጦ የሚኖር ወጣት ልጅ መኪናውን ይሸጥልሽ ለአንቺ፣ የአንቺ ቁማረዳ ስላለበት ማንገትሽ ገመድ ይገባል። አይሸጥ የሚሸጥ ነገር የለም። በቃ አንቺ እንዲ አጨብጨበሽ አየር ላይ ቀርያለሽ። ጠ አድርጋችሁኛል እንዳላጫውት አሳድማችሁብኛል አይደለ ብቻችሁን የምትበሩት እኔ ደግሞ ሀሪፍ ብር አስከልክያችኋለሁ እንዲሸጥላት ደላላ ላይ ነገረችን አቁሚ ብዬ አስቁሚያለሁ አስቁሚያለሁ አልቅ እንዳታሸቺ መሰሻል ጉድ ነው ከከፈልሻቸው ብዬ ምቀኝነታችሁ እዚህ ድረስ ስለሆነ ልጅቷ ልታጫውት እንኳን ስትገባ ተባብራችሁ እያዘጋችሁባት ሪፖርት እያደረጋችሁ ብቻችሁን በሞኖፖል ልትጫወቱ ኮንትሮል ልታደርጉ ነው የምትፈልጉት። ኢት ዳዝንት ወርክ ኤኒሞር። ማንም ምንም አይሸጥም። ታንቃችሁ ሙቱ። ምን አባታችሁ ታመጣላችሁ፣ ምን አባታችሁ ታመጣላችሁ። እንግዲህ ምን አባታችሁ ታመጣላችሁ ስላችሁ ከፊት ለፊት በቪዲዮ ተገስጭ ነው የምልሽ ምን ታመጫለች ስልሽ ይሁ ያለው ነገር። ጠንቀቅ በሉ እምትጫወቱ ልጆች ጠንቀቅ፣ ሊሚታችሁን አትለፉ። እነሱ ችግር የለባቸውም። ሀምሳ ሺህ ብትጫወቱ ያጫውቷችኋል። ትላንት ማሜ ቤት ሲገባ የነበረ ሬሲት አይታችኋል። ማሜ ዳኘው ቤት ሀያ አንድ ሺህ ተበላውኝ በዶላር እስከ ሬሲታቸው አሉ። አዎ፣ ይሄው ነው እካካሞች። ደግሞ እናንተም ሰው ሆናችሁ ሰው ብር ታፋጥጣላችሁ። እኔ ነኝ ያስከለከልኳችሁ? ለምን አባታችሁ? ማን አባታችሁ ስለሆናችሁ ና ተሽጦ ማና አባታችሁ ስለሆናችሁ ሀና ማሽን ሸጣ ትሰጣችኋለች። አለች። እናንተ ማ ትቀበላላችሁ? ጭራሽ እንደዚህ ያለች አንዷ እስከ ምንትስ ወር መጨረሻ ድረስ ችግር የለውም እጠብቀሃለሁ፣ ቢከዝ ከዛ በኋላ የቤት ኪራይ ስለሆነ አለችው። ብላኪን የቤትሽን ኪራይ ብላኪን ተማምንሽ ነው እንዴ የተከራየሽው? ምን ያስከለከልኩሽ እንዳይከፍልሽ መኪና ሸጦ ይክፈለኝ ስላልሽ፣ ማን እንዳልሽ ደግሞ ራስሽን ታቂዋለሽ። ማን እንደሆንሽ መኪና ሸጦ ይክፈለኛል? ዋሴት ራስሽን ታቂዋለሽ። ጠንቀቅ በሉ፣ ቁማር የምትጫወቱ ሰዎች ጠንቀቅ ሊሚታችሁ። ስታልፉ እንዲህ ነው የሚያሳብዷችሁ፣ በሽተኛ ነው የሚያደርጓችሁ። ሶሪ ለእልትዬ፣ አውሪ ስሜታዊ ሆንኩኝ፣ ታቂያለሽ አዎ ቴንክ ዩ ሶ ማች ስለ ሁሉም ነገር። በእውነት ይህንን ራሱ እኮ ወጥቶ ማውራት ራሱ እኮ በጣም ድፍረት ይጠይቃል፣ ግን በጣም አመሰግናለሁ። ያረፈው ልጅ በጣም ጥሩ ልጅ ነበር፣ ጀግና ወንድ ነበር፣ ጥሩ አባት ነበር። እግዚአብሔር ደግሞ ከደጋጎች ጎን ያስቀምጠው፣ በቅፎ ያኑረው። ላለው እና በርቺ እሺ አንዳንዴ እዚህ እንደዚህ አይነት ሰዎች ስንሆን ሀዘናችንን መግለጽ አንችልም። በውስጥ ነው ወይም ልባችን ስብርብር ብሎ እዚህ ግን እንደ ጀግና ጀግና እንጫወታለን። እና በብዙ ነገር የምናልፍ ሰዎች ስለሆንን እና በርቺ ለማለት የመጣውት እኔ አመሰግናለሁ ስለሁሉም ነገር። እኔ አላክ ተጋ። እኔ አንቺ ስለተለያይታችሁ ግን የልጅሽ አባት ነኝ ብሎ ሲያወራሽ የሆነ ሪከርድ አይቼን ፎሎ አርጌው ጎበዝ ነክ ምናምን ብዬው ነበር። እና ጀግና ወንድ ነው ጥሩ አባት ምርጥዬ እጅግ በጣም ነው ማከብረው። እግዚአብሔር እንግዲህ ነፍሱን ይማረው። ላለው ሰላም አሉላችሁ ምሽ እኔ ለእናንተ መንገር ስለማይጠበቅብኝ ነው ያልነገርኳችሁ። ስለ ሳሚ ያልነገርኳችሁ ብትሰሙም ባትሰሙ ምንም ጥቅም የለ ኦልሬዲ እንደጀመራችሁት ማለት ነው። ትላንትናም ስነግራችሁ እኔ ስለፈለግኩ ነው የነገርኳችሁ። ማንም አስገድዶኝ አይደለም፣ ራሴ ነኝ እኮ ትላንት የነገርኳችሁ። ሚሳሚን መሞት ስነግራችሁ እኔ ነኝ የነገርኳችሁ፣ እንድትሰሙ ስለፈለኩ። ሳልፈልግማ ጸጥ ብያችኋል። ሳልፈልግ አልነገርኳችሁ። አጀንዳ እንድታረጉት ስላልፈለግኩ በሰዓቱ ለዛን ነው ያልነገርኳችሁ። አሁን ደግሞ እንድታውቁ ስለፈለኩ ነው የነገርኳችሁ። እዛም እዚህም እዛም እየሄዳችሁ ብታለቅሱ አይዶንኬር፣ የትም አልቅሱ። እኔ ያለፍኩትን እኔ ነኝ የማውቀው። ኦኬ ብዙ ሰዎች አይቻለሁ። እዚህ ጋር ቤተሰብ መስላችሁ እኮ መንት ስራላችሁ። መጥፎ በሰራው ሰዓት እንኳን መጥፎ ነገር ያልተናገረችኝ ሰው ነች ልዕልቲ ማለት፣ መጥፎ ነገር ባደረግኩ ሰዓት እንኳን ያልወቀሰችኝ ሰው ነች። አይደለም ትላንትና ሐዘኔን አውጥቼ ስናገር ልዕልቲ እኔን የምትናገር መስሏችሁ ከዚህ ቤት ወጥታችሁ ሄዳችሁ ምን ስትጽፉ እንደነበር ነቅ በእኔ የደረሰ ወታችሁ ማትናገሩት ወታችሁ ማትተነፍሱት ብቻዬን የተወጣሁትን የኔን ሀዘን ቤታችሁ ይግባ። የሚዲያ ሰው ስትሆኑ፣ ሚዲያ ላይ ስትሆኑ ሁሉን አውጥታችሁ ሚዲያ ላይ አትናገሩ እናንተ። እኔ የዛን ቀን እንደዛ አብጄ እያለቀስኩ አብጄ ከነ ጆከር ምናምን ምናምን ያ ሁላ ረብሻ ሲነሳ እናንተ ከተለያየ ነገር አ እኔ ግን የእሱን ሞት ሰምቼ ነው ያበድኩት። ጥቁር ለብሼ በዛ ልክ ያበድኩት፣ ለእናንተ መንገር ስለማልችል ነው ያበድኩት። እናንተ ግን ከፈለጋችሁት ነገር ጋር አገናኛችሁት። ዛሬም እየሄዳችሁ በየኮመንቱ ስር ትርመ እኔ ስለፈለግኩኝ የነገርኳችሁ ያስገደደኝ ሰው የለም። ምንም አታመጡ። አንድ ሽም የሳሚን ፎቶ የምታወጭ የሳሚ ቪዲዮ ያለሽ የለሽ። ዘወሊቲንግ ሳሚ ሲባል የምትፖስቱት ዘመኑን ሙሉ የሚታወቀው በኃይለ ስላሴ ፕሮፋይል ስለሆነ ያ ነው። ዝም ብዬም ህይወቴን ብቀጥል፣ አመት አልፎናል። እኔና ሳሚ በይፋ ሌሽን ያለንን ሪሌሽን ካቆምን ሚዲያ ላይ ነው ማቆማችንን። እሱም እኔም ባለንበት ያወራ ነው። ሮማን ተሰማ ታውቃለች። ግን ትናንትና ለእልቲ ቤት ሄዳችሁ ለእልቲ ስለ ሳሚ ስታወራ ከዚህ ቤት ወጥታችሁ ሄዳችሁ፣ ባለ ጉዳይዋ እኮ እየሳቀች ነው። ህይወት ይቀጥላል። ቦይ ፍሬንድ የሆኑ እንኳን ቢሞት የሚቋረጥ ህይወት የለም። ልጅ አለኝ። እግዚአብሔር ካልፈቀደ አልፈቀደም። እኔ ያሳለፍኩትን ሐዘን እኔ ያሳለፍኩትን መከራ ከኔ ጋር ያለቀስኩትን አንድ ሌሊት አብረሽኝ ያለቀሽ የለሽም፣ የቅርብ ከመላቸው ሰዎች በስተቀር ስለዚህ እዚህ ጋር ጻድቅ እዛ ጋር ምናምን አትጫወቱ፣ አትጫወቱ። እኔ ህይወት ውስጥ የምጨምሩት የምቀንሱት ነገር የለም። የእኔ ለመላቸው ለቀብ ሰዎች በሰዓቱ ለመሲብ ርጅስቶን ለዳኒ ለክኪ ለድሬ ሀረር ለነቢኑ እነ ግርማ ሞቶላ ለነ ዋኖፌ መንገድ ላለብኝ ለእኔ ለመላቸው ሰዎች ተናግሬያለሁ። ሌሎቻችሁ ብዙም ህይወቴ ውስጥ እንትን ስለሌ ለሚጣ ሚጣ ታውቃለች ለሚጣ ሚጥሚጣ ለእሷ በቃ የቅርብ ለመላቸው ሰዎች በሰዓቱ ተናግሬ ያለው። ሌሎቻችሁን አውጥቼ አውርጄ ምናምን አየቻችሁ፣ ህይወቴውስ ምንም ቫሊዩ እንደሌላችሁ ስለገባኝ ነው ያልተናገርኩት ዝም ያልኩት። ሉይ አሁን ታዩ በቃ አንቺ የተጎዳሽውን ጉዳት ያዘንሽውን ሀዘን እኛ እናውቃለን፣ በቅርብሽ ያለ ነው። አሁንም እያስታወሽ ይበቃል። ልይ የአንቺ እድሜ ልክ ሀዘንሽ ነው አይኖ ተረጋጊ፣ ተይህሉ እንደ በቅድስ ገብርኤል በአሸዋው ሚካኤል ተይህሉ፣ በቃ ተይማየ፣ ተይው እኛ እናውቃለን። አደብለ ተናገርሽውም አልተናገርሽውም እሱን ነፍሱን ይማር፣ በቃ ነፍሱን ይማር፣ በቃ ያበቃሽ ተይ በየቤቱ እየሄዳችሁ ስለእኔ ትጽፋላችሁ አንተና የሰው ህመም ስላሳዘነኝ የተናገርኩት በዚህ በቁማር ምን ያህል አሁን ሀ ተብሎ በሽታ የሰጠው የቁማር ነ ንደሱ ሀ ብሎ ህመም የሆነበት ቁማር ነው። ሌላ ነገር የለውም። ስለዚህ ሌላ ክፉ ነገር አታናግሩ። መነጋገር ሰላም፣ አንቺ ራሱ ትላንት ምን ስትጽፊ ነበረ? አንቺ ራሱ ልዕልት ቤት ምን ስትጽፊ ነበረ? በአይኔን ያየውሽ ግን እዚህ ቤት እንደ ቤተሰብ ኮመንት ትጽፍ ያለሽ እማ ይታይ ነው የሚመስላችሁ? ምንድ ነው የሚመስላችሁ? አልገባኝም። እማ ላይ ነው የሚመስላችሁ? እየነገርኳችሁ ነበር አ ትናንት ነው። አይ ጉቺ፣ ምን ብለሽ ነበር? ልዕልት ቤት ስትጽፊ ነበረ? ምን ጻፍኩኝ? ኮሜንት ምን እሷ አረስተው እየሳቀች ነው የጉቺ ነገር ምናምን እያልሽ አሁን እዚህ ጋር እንደ ጥሩ ሰው ትጽፊያለሽ

ልንገርሽ ማጋ እንደጻፍኩኝ ማለት ነው። ማሜ እያወራሽ ነበረ ስለቁማር ኦኬ። በጣም ተነዳ እያወራሽ ስለነበረ እኔ ምን ብዬ የጻፍኩላት ጉቺ ናቶ ብዬ ጥያቄ ምልክት ብቻ ነው። ለምን ስሜ ለምን አካውንት ብቻ ጉቺ ናቶ ማለት። ነው አንቺ ነሽ የምትጫውጩ። ይሄ ነን ጌም አንቺ ስለምታጫውጪ ስለማቅ ብቻ ነው። ምን ሆኖ ነው ያቆምኩት? ጉቺ እያታልቅሽ እግዚአብሔር ጧት ስታማሽ ነበር። እመቤቴ ምስክሬ ናት። እናቴ ነው እሞዳት፣ እናቴ ገደለች ሁሉ እያልሽ ስታወራ ነበር። ጉቺ እያታልቅሽ ይሄ ጉቺ እያታልቅሽ ይሄ ለአቀሳሰር ብላ። ለማንኛውም እሱ እውነቱ ቦታ ሄዷል። ለቤተሰቦቹ ከኔ አይደለም ለቤተሰቦቹ እሱ አንድ ሄደዋል። እውነቱን የሚያውቅ እግዚአብሔር ነው። ለማንም ለምንም ማስረዳት አይጠበቅብኝም። ስለዚህ በተቻላችሁ አቅም አጀንዳ አታድርጉት። ከኔ ጋር ስለምታገናኙት ሰዎች ከኔ ጋር ሎንግ ታይም ሪሌሽንሽፓችን ከተቋረጠ ኦኬ ዘውሌቲንግ በልጅ ጉዳይ ነበር የምንገናኘው፣ ሌላ ጉዳይ የለንም። ስለዚህ ለምን በጊዜ ያልነገረችንም ላላችሁት እንዲ እንዳሁኑ አጀንዳ እስኪጠርባችሁ እየጠበቅኩ ስለነበር ነው። ብትሰሙስ ምን አመጣችሁ? በአትሰሙስ ምን ታመጣላችሁ? ስትሰሙ ሁላችሁም ትንሽ ትልቁም ከፍታችሁ አጀንዳ ልተረጉትን የፈለጋችሁት ኢትስ ኦኬ፣ ምንም የምታመጡት ነገር ስለሌለምጽ ወይኔ መቅድዬ፣ በስማም፣ ግን በቃ ሚዲያ ላይ ስንታወቅ ለእኛ ለሚዲያ ሰዎች ሀዘን አያስፈልግም። የገባኝ ነገር ሀዘኔን እኔ ብቻዬን ይነሲሲቀመላቸው ሰዎች ኦፍኮርስ፣ ጉቺ ማንም አብሮሽ ሊያዝን አይችልም። ይሄ ዱባይ ነው ሲኖርሽ እንጂ ስትቸገሪ፣ ስታዝኝ አብሮሽ የሚሆን ሰው የለም። ይህንን ደግሞ ማወቅ የነበረችው ዛሬ ሳይሆን በፊት ነው። ጉቺ እኔ ታውቂያለሽ በውስጥ ነው እንጂ ማውራሽ እንደዚህ ፐርሰናል ገብቼ ማውራ ሴት አይደለሁም፣ አልወድም። ታውቂያለሽ ግን ስታለቅሽ ሳይሽ በጣም ስለተናደድኩ ነው የገባት የገባሁት። እንዳታለቅሽ ሶሻል ሚዲያ ላይ ምንም ነገር ቢፈጠር ሶሻል ሚዲያ ላይ እንዳታለቅሽ። ምንድን ነው ጉዱ? በቃ የተናገሩትን ይናገሩ። የሚመለስ ነገር አለ? ጉቺ አለች፣ ጉቺ እንደዚህ ሆነች፣ ኦኬ፣ እንደው ዋት ያሉትም ብለው እሱ ቢመለስ ጥሩ ነበር። ዝም ብሎ ቢኖር ተስፋ ነበ ለል ተስፋ ነበር። ዝም ብሎ ቢኖር ጉችዬ፣ እግዚአብሔር እኮ የፈለቀደውን አደረገ አይደለ? እዚህ ጋ ደግሞ አንቺ እንደዚህ አይነት ነገር አታውሪ፣ በቃ አታውሪ። ጉችዬ፣ ለምን ታውሪያለሽ እንደዚህ አይነት ነገር? ተጫዋች ሳቂ፣ አውሪ። የሚያናድድሽ ሰው ካለ ተሳደቢ፣ ዋት ሶ ኤቨር፣ ግን ፐርሰናል ነገርሽን አንቺ ፐርሰናል ነገር አሁን ማኪንሽ ማኪን ሰው ሶሻል ሚዲያ ላይ አውቃል። ፐርሰናል ነገርን የሚያውቅ ሰው አለ ነባዲ መናገር አቅቶኝ ነው ጉቺ ወጥቼ ንገሪኝ። ለማ በጣም ቀላል ነው አይደል እንዴ። ወጥቼ እንዴ እንዴ እንዴ ነኝ ብዬ። ግን ፐርሶናል ነገር የኔ ፐርሶናል ነገር ነው። እዛ እዚህ ጋር ቲክቶክ ላይ የምመጣው እኔ የምፈልገውን ነገር ነው። ሰው እንዴ፣ የምፈልገውን ነገር ነው። ስለዚህ አንቺም አታልቅሽ፣ በእናትሽ ጉቺ፣ በቃ በእግዚአብሔር ላይቭ ላይ አታልቅሽ ሰምተሽኛል? አዎ ዝም ብዬሽ አይደለም አይደለም። ለፈልፈው? ሰምቻለሁ። አዎ አሁን ሰምቻለሁ ማለት ሰምቻለሁ ፕሮሚስ፣ ከዚህ በኋላለሽ ባይሽ ጣላሻለሁ። ኧረ አላለቅስም፣ ፕሮሚስ አላለቅስም። እሺ በቃ ጣላትሽ፣ አልቅሴ ቆንጆ። እሺ በይ፣ መልካም ቀን። ይቅር በሉኝ እንግዲህ። ኧረ ችግር የለም።